እሱ ደግሞ እኔ አንቺ ስለሌለሽ እኔ ደስተኛ ማልሆን ነው ወይ የሚመስልሽ? ምን ነው እኔ ምን አውቃለሁ? አለች ፅናት። ምን ነው ስለሰው ታውቂ የለ እንዴ? አላት። እኔ የማውቀው እኔ ስለምፈልገው ሰው ብቻ ነው ምሩ። እንደውም እራቱን የምሰራው እኔ ነኝ እያለ ነው እና አሁን ማን ነው ክሩቤል ጽናት ደግሞ አንተ የሰራውን ማን ይበላዋን? አለች እሱ ደግሞ እኔ ነኝ የምበላው አንቺን ሻም ብዬ አላት። ከዛ ሽንኩርቱን እኮ አንተ በመጠረቢያ እንደምከትፈው አላውቅም እንዴ? አይ እንግዲህ አትጨቃጨቁ እያለች ነው የጽናት ጓደኛ። ደግሞ ልጣላችሁ ብላ ተነስታ ሄደች። ምሩም ተነስታ ሄደች። አሁን ኪሩቤልና ጽናት ብቻ ተፋጠጡ ማለት ነው። ከዛ ኪሩቤል ደግሞ የጽናትን ግልምጫ አይቶ ተነስቶ ይወጣል ማለት ነው። ለምን እነሱ ረቱ ሲወጡ፣ ግልምጫዋ መከራ ሆነበት። ይሄ ጭቅጭቅ መንፈስ መቼ ነው የሚያቆመው? ሰው እንዴት የጭቅጭቅ ሱሱን ያሻሽላል? ሆ እያለች ነው ጽናት ማለት ነው። ለምን ጽናትና ኪሩቤል ያው የፍቅር ነው ጭቅጭቅ የሚያጨቃጭቃቸው። እንግዲህ የነ ክሩቤል ሰራተኛ እነ ክርቤል ሰራተኛን የሆነ መድኃኒት እንድትሰጣቸው የሆነ ሴት መታለይ ማለት ነው። ብሩክ ማነው ክርቤልን የምታፈቅር ነች። እና እሷ ደግሞ እንዴት እንዴት ልሰጥ ይችላሉ ግን የገላቸዋን እንዴ እያለች ነው። አይ ወደኋላ ብትይ እኛ የሌላ ሽግር ውስጥ ነው የምትገቢው። ወይኔ ጉዴ ጽናት መጣች አለች። ምንም አይነት እንቅስቃሴ እንዳታደርጊ፣ ጸጥ ብለሽ ኮሚቴ ናቸው ላይ ሰራተኛዋን። ሰራተኛዋም ጸጥ ብላ ትቆማለች። ከዛ ጽናት ደግሞ ምን ነው በዚህ ምሽት ምን ትሰሪያለሽ? ውይ ውሻው ትላለች። ቡችላው እኮ ርቦት እኮ ሳየው ለሱ ዳቦ ልሰጠው መጥቼ ነው። የምን ቡችላ ነው ትቃዣለች? እንዴ ያለች ነው ጽናት ቡችላ? አዎ ቡችላ አሁን ምንድን ነው ያልሽው? ለቡችላው ዳቦ ሰጥቶታል እንዴ ያልሽው እሱ ነው እንዴ ባለቤት ሞቶ እኮ ወሰደው እና ታዲያ አንቺ ያሸኛኝት እያደረግሽለት ደት እዚህ የቆምሽው አለቻት። ወይ ፅናትዬ እ እኔ እኮ በእንሰሳ መጨከን አልችልም። እና ልታለቅሽ ነው እንዴ አንድነት፣ ልታለቅሽ ነው እንዴ አለቻት። ከዛ የምታረ በቃ ምስኪን መስላ ደስትል የኔ ወዳይዞች በቃ ብላ ጽናት አቅፋ ይዛ ትሄዳለች ማለት ነው። እሷ ግን የሆነ ስራ እየሰራች ነው አላወቀችም ጽናት እ ማለት ነው። ያችኛዋ ደግሞ ሳይ ትላለች ማለት ነው። ጽናት ከሄዱ በኋላ ለምን የሆነ ሴራ እያሴሩባት ነው እያሴሩ ነው፣ በኪሩቤል እና በጽናት ይመስለኛል ይመስለኛል እና ስለዚህ አሁን ደግሞ አሁን ኪሩቤል ቤት መተዋን ሁላቸውም ሰራተኛ ጉድ ጉድጉድ እያለች ነው ከዛ በኋላ ደግሞ ኪሩቤል ይመጣል ማለት ነው። ኪሩቤል ሲመጣ ሁሉም ምግብ ተዘጋጅቷል፣ ሁሉም ዝግጁ ነው ትለዋለች። ቆይ አንተ ግን ካደር ካደር እኮ በሐሳብ በቃ እንትን እያልክ እኮ ነው፣ እየተቋቆርክ ነው እያለችው ነው። ቆይ ኪሩቤል ግን ደህና ነህ አደር ካደር እኮ አንተ እንዲሁም በማያገባኝ በማያገባሽ ገባሽ አትበለኝና ደስታ ከንገቀን እየራቀ ነው አለችው። የማይናገረው ምግብ በዝም ብለሽ አቅርቢ ያው አታውሪ። ሌላ ወሬ መሰለኝ። አምላኬ ምን ይሻለኛል እኔም እኮ ወድጄ አይደለም ተገድጄ ነው። አይ ሰራተኛዋ ማለት ነው። ከዛ ኪሩ ሄደ ወደ ምግቡ ማለት ነው። ሰራተኛዋ ደግሞ ያው ለመቀራረብ ጉድ ጉድ እያለች አሁን ሁሉም ኪሩም ኪሩቤልም ጽናትም ናሆምም ተሰብስበው እንዲሁ አቤት ጥጋብ አቤት ጥጋብ። እንግዲህ እንዳጠገባቸው ጥጋበኛ ስደድባችሁ ብያላችሁ አለ እና ናሆሜ እያለች ነው ጽናት፣ እና አንድነት እያለ ነው ኪሩቤል ማለት ነው። አንድነት ብሎ እየጠራ በሩ ግፋቸው እየተንኳኳ ነው። በዛውም ነው የገበታውን አንሽ አላት ኪሩቤል ማለት ነው። ከዛ መጣች አንዷ ማለት ነው። መጣች አንዷ ከዛ ምግብ ልታቀርበች ሴራውን የጎነጎነችው ነች። ጽናት አይደለችም። የጽናት የጽናት ጓደኛ ነች። የጽናት ጓደኛ መጣች። ከዛ ባይሆን አብረን እንሄዳለን ምግብ ይቅረብል ስትባል አልፈልግም፣ ባይሆን አብረን እንሄዳለን እያለች ነው ያው እንግዲህ የጽናት ድራማ በጣም አሪፍ ድራማ ተከታታይ ድራማ ደስ የሚል ድራማ ነው። ጽናትዬ በጣም ደስ ትላለች። የትወና በጣም ደስ ይላል። የጽናት እና የክርቤት እንዲሁም ናሁምም ማለት ነው እንዲሁም ኪሮ ምንድን ነው ነቃ ነቃ በሉ እንጂ ምንድነው እያለ ነው ናሁም እዛ ቦታ ተቀያየሩ ማለት ነው ናሁም እና ምሮ በአንድ ላይ ሆኖ ጽናትና ኪሩቤልን ደግሞ በአንድ ጎን ሆኖ የጽናት ጓደኛ ደግሞ ያው በተቀጥላ ቆንጭ ላለኝ ማለት ነው። አሁን እንግዲህ እዚህ ጋር የተጻፉትን ነገር በምልክት ታሳያላችሁ እያለች ነው። የጽናት ጓደኛም ከዛና ተጀምሮ እያለች ነው። ምሮ ልትጀምር ነው። ምሮ ልትጀምር ነው። ከዛን አሁን ደግሞ ይቀጥላል ማለት ነው። ያው ምሮ ጀመረሽ ማለት ነው። እየተሳሳቁ ነው። እየተሳሳቁ ነው። ያው በምልክት ቋንቋ እንደምን እንትን እንደሚባል እንደዛ እያደረጉ እያደረጉ ነው። ማውራት አይቻልም እያሉ ነው። እና ጨዋታውን እየተጫወቱ ነው። ከዛ ቤተሰቦችዬ እና በጣም አሪፍ ምንድን ነው እያሉ ነው። ከስንት ጊዜ በፊት አሁን ጽናትና ኪሩቤል አንድ ላይ ናቸው፣ አንድ ላይ ናቸው። የሆነ ነገር ተሰጥቷቸዋል፣ ብዥ ብሎባቸው። እኔም እኮ ያዞሬ ነው አለ። እሺ አልጋው ላይ ሊወድቅ ነው። የሆነ ሴራ ሰርታባቸዋል። አብረው እንዲያድሩ ማለት ነው። ወደቀች ጭራሽ ጽናት ወደቀች ማለት ነው። ኪሩቤል ደግሞ ጽናት ጽናት ጽናት እያለ ነው እሱም ወደቀ። ወድቀው አደሩ ማለት ነው። ያው አደሩ አብረው አደሩ። እና መጣች ሴራ የሰራችው፣ አመጣኝ ማለት ነው። ልጆች የት አሉ? የሰጠሽኝን ዱቄት እዛ ጋር ቀርቢ ለጥቻቸው ነበረ። የሚጠጡበት ቡና ጨምር ብዬሽ ነበረ። እሱ እኮ ትኩስ ስለሆነ እንዳይከሽፍ ብዬ ነው አለች።

ለምን ሴራ እያሴሩ ነው ማለት ነው። እንግዲህ እነሱ ጋር ው በእንቅልፍ አብረው አድረዋል ማለት ነው። የተንቀሳቀሰ ነው ኬሩቤል ማለት ነው። አረ ወይኔ እያለ ነው። የት ነው ያደርኩት? ጽናትም እዚህ ነኝ እንደ እኔ ም ትላለች ማለት ነው። ሲነሳ አብረው አድረዋል። በነገራችን ላይ ዝም ብሎ እንቅልፍ ነው የጣላቸው ማለት ነው። እንዴ እያለ ነው ጽናት እያለ ነው። ጽናት እያለ ነው ማለት ነው። መቼ ይሆን ስትነቂ አይንሽ ስትገልጪ ማየሽ እያለ ነው። አሁን ፍቅራቸውን ያው በስካር በጠጡት መድኃኒት ምክንያት ፍቅራቸውን ይገላለጻሉ ማለት ነው። ምንድን ነው ኪራ እያለኝ ነው። ምንድን ነው ኪራ እንዴ ጽናት አልነቃሽም እንዴ እያላት ነው። እና ቤተሰቦች ይህን ይመስላል አሪፍ ድራ ነው ድራማ